ሰላም ቤተሰብ፣ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ለገና ጾም እንኳን አድርሳችሁ ሁላችሁም በያላችሁበት ዓለም ዳርቻ በሰላም ለሀገራችን አውቅቶን በሀገራችን እንድንጾም እንድንጸል እግዚአብሔር ፍቀድልን ሀገራችን ኢትዮጵያን፣ እንዲሁም ደግሞ ይዞቻን እግዚአብሔር ደግሞ ይባርክልን። ሁላችሁም በያላችሁበት ናችሁ። እንግዲህ በተቻላችሁ መጠን ለመጾም ሞክሩ። ብቻ ለደጁ አብቅቶን ስጋና ደሆኖ እንድንቀበል እግዚአብሔር ፍቀድልን። አንዳንዴ ያው አውቃለው፣ ያለንበት ሁኔታ ምናምን ያስቀናል፣ ግን እንግዲህ ምንም ማድረግ አይቻልም። እና እንግዲህ ቤተሰብ እንኳን አድርሳችሁ ለ ማለት ነው ሲቀጥል ደግሞ ጨረቃዎች እንግዲህ ትናንት መጠው ነበር ያው ትናንት እንዳያችሁት ደካክሙኝም ስለነበር እስቲል ዛሬም እንደዛውን ብቻ ግን ያው ያየኋቸው አንዳንድ ነገሮች አሉ በዛ ላይ ደግሞ ጨረቃዎችም ስላልመጡ እንዲሁም ደግሞ ቅምጥሌ ስቶሪ አድርጋለችና እሱንን አነብላችኋለሁ እንዲሁም ደግሞ ለአንዳንድ ሰዎች ትንሽ አጠር ያለች መልስ እሰጣለሁ ማለት ነው ይህንን ስቶሪ ያደረገችውን ከዚህ በፊት ሪፖስት አድርገዋለች፣ እና ገብታችሁ ብታይ ሪፖስትም አለው። ያው እንግዲህ ለብዙ ሰዎች መልስ ይሆናል ብዬ አስባለሁ። ምክንያቱም ሁሉም ሰው ለራሳችን ፍላጎት ማለት ፍላጎታችን አንዳንዴ መሳደ መሳደሙ እንፈልጋለን፣ ሰውን ዝቅ ማድረግ እንፈልጋለን። ግን ከፍላጎታችን በላይ ደግሞ ፈጣሪ ካስቀደምን ማንንም ማስቀየም ሆነ ማንንም ዝቅ ማድረግ እንዳልሆነ ይገባናል ብዬ አስባለሁ። በተረፈን አንብቡላችሁ። ከመጠን በላይ የሆነውን ድፍረቴና በደል ናቃለሁ፣ መተላለፌም ብዙ ነው። ምንም ብበድልህ ከአንተ ምረት አይበልጥም አይበልጥምና አይቅርበለኝ። ለፈቃዴ ማሳልፍ አትስጠኝ። ምህረትን ማግኘት ባይገባኝም እንኳን እንደ ልጅ ኮርኩመኝ፣ እንጂ በደሌ ተጠራቅሞ ዘላለሜን እንዳጣ አታድርገኝ። ከህይወት መዝገቤ አትሰርዘኝ። በጊዜያዊ የዓለም ነገር ዘላለሜን አለጣ። ዘመኔ አይባክን። መጨረሻዬን አለጣ። ከፊትህ ጀምሬ ከኋላ አልገኝ። በመንፈስ ጀምሬ በስጋ አልጨርስ። መልካም ወረኛ ሆይ አንተ ተጠብቀኝ። ሰው መነሻውን እንጂ መጨረሻውን አያውቅምና የቀና መንገዱን ምራኝ። እርሷን ወድጃ አለውና የተዛዝን መንገድ ምራኝ ብሎ ልብ ቅርጽ ነው ና። ቤተሰብ ሁላችንም የምናውቀው አባባል አለ። አባባል ብቻ ሳይሆን ትክክልም ነው፣ ምክንያቱም ትክክል እናልኳቸው ምንድን ነው? ሁላችንም የምንጀምረውን አጀማመር እንጂ መጨረሻችን አናቀውም። ለምሳሌ የሆነ ስራ ልንጀምር እንደ ስራ እንጀምራለን፣ እንደዚህ እንሰራለን ብለን እንጂ የምንጀምረው መጨረሻችን ምናልባት ያስራ አርሳካ ብሎ እንደሚበላሽብን አናቅም አይደል? ሁሉም ሰው መልካም ነገርን አስቦ ወይ ደግሞ መልካም ነገርን ፈልጎ ነው ምንም ነገር ሲጀምር የሚጀምረውና እግዚአብሔር መጀመሪያችን ሳይሆን መጨረሻችን ያሳምርልን የሚባለውም በጣም ብሶ ሲመርቃችሁ ወይ ደግሞ እናንተም ለራሳችሁ ስጸልዩ ምን እላቸው ጸሎቶች አለ አይደል? ስለዚህ ቅምጥሌ እግዚአብሔር አምላክ መጨረሻችን ያሳምርልሽ። ያው መጀመሪያሽ አሪፍ ነው፣ እግዚአብሔር ይመስገን። እጅግ በጣም ደስ የሚል ብቻ ከምልሽ በላይ ነው። ፈጣሪ ንጹህ ልብ ሰጡሻል። እንዲሁም በዙሪያዎችሽ ብዙ ሰዎች የሚወዱሽን፣ የሚያከብሩሽን ሰጦሻል እና እግዚአብሔር ይመስገን። ቡራም እንደምታዩት እንግዲህ ፍቅሩን ከቀን ቀን እየገለጸላት ከቀን ቀን ደግሞ ትናንትም እንደውም የሚገርማችሁ እየመረቃት ነበረ፣ ምቀኛ ለአንቺ መጥፎ የሚያስብ ሰው ካለ እያለ እየመረቃት አሜን እየተባባሉ ነበር ቤኪ ጋር እና፣ አሜን ሁላችሁንም በክፉ የሚያችሁን ሰው ሁሉ ካጠገባችሁ ያርቅላችሁ። የምሬ ነው እግዚአብሔርን። አንዳንድ ሰዎች ጥሩ ብታስቡ ምንም የሚፈጥርባቸው ነገር የለም ግን ከመጥፎ በላይ መጥፎ እያሰባችሁ ያላችሁ አላቸው። እነዚህ ልጆች እንደምታያቸው ያችሁ እስኪ አንድ አይነት እኮ ናቸው። ምንም በቃ በአንድ የሆነ ሳይታዩ ወይ ደግሞ ሳይፈልጉ የሚያደርጓቸው አንድ አይነት አክታል አይደለ? ስለዚህ ሁላችሁም በተቻላችሁ መጠን በተለይ አንድ ሰው በጣም እየተበጠበጠች ያለች እየረበሸች ያለች ሰዎች አለች እና በመጀመሪያ ደረጃ እሷ ብቻ አይደለችም። እኔ መጥፎ ሴት ነች ወይ ደግሞ መጥፎ ሰው ነች ብዬ የማስበው እሷን ብቻ ሳይሆን እሷ ጋር ላይብ ስትገባ የምትገቡ ወይ ደግሞ ላይብ ገብታችሁ እሷ ተከትላችሁ ላይብ ስትገባ ላይብ ገስት የምታስገቧት ሰዎች እንዲሁም ደግሞ ቪዲዮ ስሰራ ላይክ የምታደርጉላት ሰዎች ብቻ ከእሷ ጋር አብራችሁ የምትገናኙ በሙሉ እናንተ አብራችሁ ከእሷ ጋር እንድናችሁ፣ እንዴት እንደሆነ ልንገራችሁ። በሕይወቴ ማለት ነው ተንኮለኛ ወይ ደግሞ ምቀኛ ብዬ የማስበው ሰው ስለ ሰው መጥፎ ነገር ያወራን ሰው ፎሎ የሚያደርጉና ላይክ የሚያደርጉ ሰዎች ናቸው። ለምሳሌ አንድ ሰው ቪዲዮ ፖስት ቢያደርግ ሁለት መቶ ሰዎች ላይክ ቢያደርጉ እነዚያ ሁለት መቶ ሰዎች ሁሉ ምቀኛ ናቸው ማለት ነው። ላይክ ፌቨራይት የሚያደርጉ ኮሜንት፣ የሚያደርጉ እነዛ ሰዎች ሁሉ አንዳንድ ሰዎች መፖሰት ስለማይችሉ ግን ሌላ ሰው በፖስተው ያበረታታሉ። ገባችሁ? አንደኛ እነሱ ምቀኛ የሚባለው ስም እንዳይሰጣቸው ስለሚፈልጉ፣ ሁለተኛ ደግሞ እንዳልኳቸው የሆነ ሰው ኖ ብሎ የሚያስቆማቸው ሰው ስላለ ግን በሌላ ሰው በኩል ይበቀላቸዋል ማለት ነው። በመጀመሪያ ደረጃ ይች ልጅ ሴት ነች። ሴትነቷን ተጋፍታ እዚህ ደረጃ ላይ የደረሰች ጎበዝ ሴት ነች። በዛ ላይ ትንሽዬ ልጅ ነች። በዛ ላይ ደግሞ በቃ ከምላችሁ በላይ ከዚህ በፊት እንኮ ተናግራለች። እኔ ስታቁኝ ብሩኬ ጋና ብሩኬ ጋ ብቻ ነው የምታቁኝ፣ ሌላ ሰው ጋ መጥቼ ጥግ ድረስ ሳይታችሁኝ አታቁም። መጀመሪያ መጨረሻም ከሱ ጋ ነው ብላ ተናግራለች። በደንብ አድርጋችሁ ብሎ የምትከታተሉ ሰዎች ካላችሁ ማለት ነው። ብሩኬም ከዚህ በፊት ሌላ ሰው ጋ ምና የሚመጣው ያኔ ለስራ ነው የመጣው፣ እሷም ስትመጣ ለስራ ነው የመጡት። ሁለታቸው መጠው ነው ግን ለስራ ከአንድ ቀን ከሁለት ቀን ከዛ ውጪ ምንም መጠው አወቁም። ገባችሁ ግን ሁለታቸው የምታዩ ጥግ ድረስ የምር እግዚአብሔርን በደንብ ፍቅር እየተሰጣጡ ነው። ከዚህ በፊት ምናልባት ግልጽ እየሆነላችሁ ያልሆነ ነገር ነበረ፣ ግን አሁን ነገሮች ምናልባት ግልጽ እየሆኑላችሁ ስለሆነ ይመስለኛል እንደዛ እያላችሁ ያላችሁትና ከቅምጥሌ በላይ ለብሩክ ከብሩኬ በላይ ደግሞ ለቅምጥሌ አስባለሁ ብላችሁ የምታስቡ ሰዎች ካላችሁ ተሳስታችኋል። ቢገባችሁ ማለት ነው በደንብ አድርጋ በስር በምንድን ነው በደም ስሩ ግብት ትብላለታለች። ፍቅር ማለት ነው ምንድን ነው ይሄ። ለእሷ አይገባትም እሷ አትገባው ምናምን እያላችሁ እየተንጨራጨራችሁ ያላችሁ በአናታችሁ መተከል ትችላላችሁ ማለት ነው። በጣም የምታስጠሉ ሰዎች ናችሁ። እግዚአብሔርን ሴት ልጅ ከፍ ስትልም አትወዱ። የሴት ልጅ ደስታ ማየት የሚያንገበገባችሁ ሰዎች እኔ ከእናንተ ምንም ከሰው አልቆጥራችሁ እውነት ለመናገር ማለት ነው። እግዚአብሔርን ደስ አትሉም እንዳልኳችሁ ከጎኖ ላችሁ ላይ ስትገባብራችሁ የምትገቡ ላይ የምታስገባት እንዲሁም ደግሞ ፖስት ስታደርግ ላይ ምናምን እያደረጋችሁ ያላችሁ በፈጠራችሁ አምላክ ተቆጠቡ። ይች ልጅ ምን ታደርጋችሁ? ማንንም አልነካች። ማንም ጋር አልደረሰችም ማንን ምንም አላለችውም። እናውቃለን እኮ ብሩኬን አፍቅራችሁ እንደሆነ እንደዚህ የምትሆኑት የእሱ ፍቅር እንደዛ እያደረጋችሁ እንደሆነ ማለት። እሷ ባለፈው እኮ እንደውም ከእሱ ጋር እዚህ በኋላ አልቀጥልም ምናምን ስትል ደስ ብሏችሁ ነበረ። ምክንያቱም አታገኙትም እኮ። ግን ወይ እሱ ቁሞ እንዲቀር ነው የምትፈልጉት፣ ወይም እንደው የምትፈልጉት እኔ ግራ እየገባኝ ያለው ነገር ማለት ነው። ስለዚህ ፕሊስ በፈጠራችሁ ስርአት ይኑራችሁ። እንዴት እኮ ስፍስፍ እንደምትልለት ማለት ነው። እንስፍስፍ አንጀት እኮ ነች። እግዚአብሔርን እንደዚህ አይነት ሚስቴ ትገኛለች እንዴ እንደውም ብሩኬን የምር የምትወዱትና የምታከብሩት ቢሆን እንደዚች አይነት ንጹሕ ሴት ስላገባ ወይ ደግሞ ስላገኘ እግዚአብሔር ይመስገን ብላችሁ ፈጣሪ የታመሰግኑለት ትችሉ ነበረ ሁላችሁም ቢሆን ማለት ነው። ከዛ ውጭ ግን ማለት አይገባም፣ ልክም አይደለም። በቅምጥላ በኩል ሁናችሁም ብሩኬን የምተቹ ካላችሁ ልክ አይደላችሁም ላችሁ ፈልጋለሁኝ። እንግዲህ ማለት የእነሱ ፍቅር ይሄ ነው ብዬ በቃላት ልገልጸው ወይ ደግሞ ልተመነው አልችልም። እያያችሁ ስለሆነ በደንብ አድርገው እያሳያችሁ ስለሆነ ሁለታቸው። በጣም ብዙ ሰው እኮ እያየን ነው ሚዲያ ላይ የውሸት ፍቅር ለድራማ ብቻ እየሰሩ ያሉ እኮ በጣም ብዙ ናቸው። ታያላችሁ አይደል? አይናችሁ ያህል ሙሉ ነገር የሚያደርጉት የሆነ ፕሮግራም የሚያዘጋጁት የሆነ ነገር ግፍት የሆነ ጊዜ ካስታወሳችሁ ማለት የሆነ ጊዜ የማን ማን ቤት ነው ስሙን አልጠራም፣ እንግዲህ ቪዲዮ የተለቀቀው እንትን ስለሆነ ታቃላችሁታውቃላችሁ የመጋረጃ ስጦታ ሰጧት። ግን የመጋረጃ ስጦታ የሰጣት እንደምትመልስለት ወይ ደግሞ ስጦታውን እዛ ከቪዲዮ ላይ ሰጦ ከዛ ከካሜራ ጀርባ እንደምትመልስለት ነበር። እና ከዛ ተጣሉ፣ መሀል ላይ በደንብ ተጣሉ ምናምን። ከዛ ለምዳ የተጣላችሁት የተጣላችሁበትን ምክንያት ተናገሩ ምናምን ተብለው ሲያዙ ምንድን ነው ያሉት? አይ መጋረጃ የሰጠኝ ካሜራ ላይ አምጥቶ መጋረጃ ውስጥ ተሰጠኝ። ነገር ግን ከካሜራ ጀርባ መልሽ ሲለኝ አይ አንዴ ካሜራ አይተዋል አልመልስም አልኩት። ከዛ በዛ ተጣሉ ማለት ነውና ለረዥም ጊዜ ስቲል ነው አልተገናኙም። ስለዚህ እንደዚህ አይነት ነገር አለና የነሱ ሪል የሆነ ስለሆነ እያሳዩ ነው ያሉት። እንደዚህ ልንንገበገበ አይገባም። ቢያንስ ፍቅር ብንሰጣቸው በሰጡም ደግሞ ትወጡ እውነት ለመናገር ያው እውነት የሆነን ነገር ደግሞ ከልብ የሚዋደዱ ሰዎች ላይ እንቅፋት በደንብ እንደሚያጋጥም አውቃለሁ። ቅምጥሌም ቡራም ጠንከር ብላቸው ፍቅራችሁ ማጠንከር እንዳለባቸው ነው እኔ የሚገባኝ ደግሞ መረዳው። ምናልባት ዛሬ የቀሩት ነገ ጾም መግቢያ ስለሆነ ዛሬ ያው በደንብ ላይፍ ምናምን የሚባል በጣም ብዙ ነገሮች አሉ። ያው ጾም ሊገባ ሲል የምታደርጓቸው ነገሮች አሉ። ምግብ ትበላላችሁ በደንብ ምናምን የሆነ ትናናላችሁ ምናምን። ምክንያቱም ጾም ላይ ያው ብዙ ቦታ መዝናናት የለም፣ መዝናናት ይባል ነገር የለም። ሲጀመር ለነብሳችሁ ነው የምትሉት እና ያው እኛ ኃጢአተኛ በደለኛ ብንሆንም በጾም ደግሞ በደንብ መጸለይ ላይ መስገድም ስላለብን ብቻ ለጾም መግቢያ ነው የሚባለው። የጾም መግቢያ ዝግጅት ላይ ስለሆኑ ነው ዛሬ ቪዲዮ ያልሰሩት። ሌላ ምንም መጥፎ ነገር እንዳታስቡ። እንደውም ብሩኬ የጋራድ ሚሰራውን ጓደኛውን ቪዲዮ ሸር አድርጓል ማለት ነው። ምን ነገር አልጻፈበትም፣ ዝም ብሎ ነው ሸር ያደረገው ቤተሰብ። ስለዚህ ምንም የሚያሳስባችሁ ነገር የለም፣ ምንም አልሆኑም፣ ደህና ናቸው። ምናልባት አንዳንድ ክፉ ሰዎች ክፉ ነገር ሊያወሩ ይችላሉ። ማንን መተረፍ በጣም ወዳችኋለሁ። በጣም ደክሞኛል። ለምሬ ነው። ከነገ በኋላ ጀምሮ ምናልባት ነገ ከሰዓት ጀምሮ በደንብ እንገናኛለን። ደና ደሩ